የኮሪደር ልማት ያስከተለው መፈናቀል የባለሀብቶችን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመለከተ። በአስር ሺዎች የሚቆጠሩ ነዋሪዎችና እንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለሀብቶችን መዋለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርት ገለጠ። ግጭቶችንና የውጭ ምንዛሬ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካ እና ሌሎች የውጭ ንግዶች ፈታኝ ነው በማለት ገምግሟል። የአሜሪካ መንግሥት ይህንን ግምገማ ያሰፈረውም አርብ መስከረም 16/2018 ዓ.ም. ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ላይ ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሠረተ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይሄ ሪፖርት ከ170 በላይ የሚሆኑ ሀገራት የኢንቨስትመንት አመቺነት ሁኔታ ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በአርባ የሀገሪቱ ከተሞች በመካሄድ ላይ ያለው የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶች ገጽታ ማሰብ፣ የእግረኛ መንገድን ማስፋት፣ እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩረውን ይህ ፕሮጀክት የተጀመረው የካቲት 2016 ዓ.ም. ነበር። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። ፕሮጀክቱ መሰረተ ልማት እንደሚያጎለብት እንዲሁም ድንበር ተሻጋሪ ንግድን እንደሚያሳልጥም ያብራራል። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ፕሮጀክቱን የተመለከተው ከነዋሪዎችና ንግዶችን የንብረት መብቶች ጠበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩትን የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በአስር ሺዎች የሚቆጠሩ ነዋሪዎችና የንግድ ፕሮጀክቶችን አባርረዋል። ንብረቶቻቸውም በትንሽ እና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቅሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅኖ እንደተፈጸሙም በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውን ሪፖርቱ ያትታል። ይህ ፕሮጀክት አካሄድ የባለሀብቶችን ፍላጎት እንደገደበም ገልጿል። በኢትዮጵያ ህገመንግስት መሰረት መሬት የሕዝብ ንብረት መሆኑንም የሚጠቅሰው ሪፖርቱ በዚህ ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። ይህ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይም የሊዝ ስምምነት በቁጥጥር ስም እንዲሰርዙ እንዳስቻላቸውም አስብሯል። በሪፖርት ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፍ ሰብአዊ መብቶች ተሟጋቾች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ዓ.ም ባወጣው በወጣው ሪፖርት ላይም የተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ይገልጻል። ዓመታዊ የአሜሪካ መንግስት ሪፖርት በበኩሉ በውጭ ዜጎች ባለቤትነት የተያዙትን ንግዶች ፕሮጀክቶች ከይዞታቸው እንዲነሱ ሳያደርግ እንኳን ቀጥተኛ ባልሆነ መንገድ ስራቸው ላይ ተጽዕኖ መድረሱንም ይጠቅሳል። የኮሪደር ልማት ፕሮጀክቶች ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት፣ ይህም የንግድ ስራን የማይቻል እንዳደረገው ያስረዳል። ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩም እንኳ ከስራ እንዲወጡ መገደቻቸውንም አትቷል። ከዚህ ጋር ተያይዞም አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄ እንዳጋጠማቸው መግለጻቸውንም ጠቅሷል። እነዚህ የግብር ጥያቄዎች የቀረቡት ያለ በቂ ግልጽነት ወይም አሰራርን ሳይከተሉ እንደሆነ የሚናገረው ሪፖርቱ ተርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚያቋቁም አስፍሯል። ሪፖርቱ ስለ ሙስና በሚያመራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠን መንገድ ጠቅሷል። ከሕግ በተቃራኒ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት አላቸው ኩባንያዎችም ተሰጥተዋል ብሏል። የአሜሪካ መንግስት ሪፖርት እንደሚያስረዳውም ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት አስከትለዋል። በተለይም በአማራና ኦሮሚያ ክልል ያሉ ግጭቶች ምግባር የጎደላቸው ባለስልጣናት ወይም የታጠቁ ቡድን አባላት በተደጋጋሚ ንብረቶችን እንዲነጥቁ ምክንያት መሆናቸውን ገልጿል። በሁለቱም ክልሎች የሚገኙ የቱሪስት ሎጂ ባለቤቶችን ንብረቶቻቸውን ያለ ምንም ካሳ በኢትዮጵያ መከላከያ ሰራዊት አባላት ማረፊያነት ተይዘው እንደነበረ መናገራቸውን አክሏል። ግጭቱ የእንቅስቃሴ ገደብ እንዲጣል ማድረጋቸው እንዲሁም የመንግስት ጣልቃ የመግባት አቅም መገደባቸውንም ዘርዝሯል። ወደ ግጭት የመመለስ ስጋት የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትን በተግዳሮትነት ጠቅሷል። ሪፖርቱ በተግዳሮትነት የሚጠቅሰው ሌላኛው ጉዳይ ተመልሶ እየሰፋ የሚገኘውን የባንክና የትይዩ ገበያ ብላክ ማርኬት የውጭ ምንዛሬ ተመን ልዩነት ነው። መንግስት በሐምሌ 2016 ዓ የውጭ ምንዛሬ ተመን ገበያ መር እንዲሆን መወሰኑ ኢትዮጵያ የኢንቨስትመንት መዳረሻ የማድረግ ፍላጎት እንደ አዲስ ቀስቅሶ እንደነበረም ገልጿል። ይህ እርምጃ የብርን አቅም በመቶ እንዲወድቅ ስላደረገው በባንኮች እና በትዩ ገበያ መካከል ያለውን የተመን ልዩነት ለአጭር ጊዜ ዘግቶ እንደነበረም አስታውሷል። ከዳር 2017 ወዲህ ግን ልዩነት እንደገና መስፋቱ መጀመሩን በመግለጽ በተግዳሮትነት ጠቅሶታል።